እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ አመት ተማሪ ሆነሽ ነው? አዎ። ይሄ ነገር ያጋጠመሽ፣ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝና መመለስ አልፈልግ እንደ ወጣሁኝ ወጣሁኝና የሆነ የሚሮሯጥ ይሮሯጣሉ ማለት ነው ሰዎቹ ስንሄድ በቃራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሂዱ ነው በዚህና እንትን በሉ እዚህ ጋር ግቡ ምናምን ሲሉን፣ እኛ በሰዓቱ ተኛን ተቆርቁ ነው ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን እራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና፣ አዎ፣ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ፣ ምንም ነገር ሳይፈጠር። አመት ከስድስት ወር ምን ነበር የሚሏችሁ? ትጥቅነው ልን ቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱን እንሰራለን፣ አብረን ምና ይሆናል እያሉ። የት ነበር ስምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲታከልል ትንመላይ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው። በቀስ ስናክ ነበር ምንሉ ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሰለፉን። እርቃናችን አውልቀው ልብሳችን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም፣ ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ እሷን ነገሮቿን አስሬ ነቅፋ እየጎተትኩ ጀመር የጀመርኩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው። አንቺን እኮ ትችልሻለህ። ድምፅ ስጥልኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ሕይወት አገኛለሁ ብዬ ነገነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት። ትልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ፣ በቃ ለሁሌውም ማለት ነገ ነገ ወዲያ ስደት መሆን ነው። ምንድነ ማድረግ ስምችለው፣ በምን አይነት መልኩ ነው ሕይወቴን መጠገን የምችለው? ይዞሽ የሚለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድን ነው ወዳ ተዳዳሪ የሆንኩት?